በጣም እኛ በጣም እንደምንወድ ታውቃለህ አይደል? በቃ ድንገት ወለተ ኤሪያስ ሊሆን ይችላል። ባሮክ እንደዛ ነው ይሆን? ምን እናምናለን። የወጣሁበት ደሞ ንገር። ከኦርቶዶክስ ወጣበትቴ የሚገርመው የዩኒቲ ዩኒቨርሲቲ ሁለተኛ ዓመት ተማሪ የሆኜ ገርጂ ታክሲ ተራ ነበር የምኖረው እና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል። ሁሌ በሩ ጋር ፈለገና ያዋሉ እና ቀጥ ብሎ መጥቶ ታስተውሳለህ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራህ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ ብቻ ከቤተክርስቲያን መውጣት ይናቀዋለሁ። እና ላወራህ ፈልጋለሁ ሲለኝ አይደለሁም እዝራ ለዋለሁ። የመጀመሪያ ቀን ነው ይሄ። ሁለተኛ ቀን ላይ ጠብቆኝ ልክ መግቢያው ጋር። ቆሜ ስልክ እያወራው እያለ መጣና አይኖ ይገባኛል። ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ፣ ግን የቤተ ክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛልና ጥዬው ማለት አይደለሁም፣ በቃ ብቻ ኢግኖር አድርጌው ገባው። ሁለተኛ ቀን ሶስተኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ፣ በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ። አንደኛ ነገር አይደለሁም እያልኩ ኢግኖር እያደረኩት ነው ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አደለሁም እኔ ባታውራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነው፣ እና በጣም ገፍቶ ብዙ የሚወድ ሰው አለ እነዛን ሁሉ ሰዎች ረግጠ መሄድ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳህ እችላለሁ። በጣም ትንሽ ነው አስታውሳለሁ፣ ይዛኔ በጣም ቀጭን ነበር። እነዚህ እንኳን አለባ ትክክል። በጣም ቀጭ አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና እያየው እየሳኩ ነበር እና በጣም ለቤተ ክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልብ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰክር ፈልጌ አጋጣሚ ሆኖ በጣም ቢዚ ስለነበረ አልገባሁም እና ለቤተ ክርስቲያን የሚያስፈልጉ ወጣቶች መሀል ፈለገ አንደኛው እና ብቸኛው ነው፣ እነልደት ቢኖሩ ማለት ነው። ብዙ የቤተክርስቲያን አገልግሎቶች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና፣ በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያውራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያቀርበው ፈለገ አለ ልደት አለ ሌሎቹም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይፍ ላይ የገባሁት ፈለገጋ ነው። የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው በብርታት አለ በግርማና የማቤታችንን መዝሙር ነው የዘመርኩት። አየዋት ባይኔ ያሻገረኝ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ። አለን ወንድሞችህ በጣም ብዙ ናቸው። ቤተክርስቲያን በጣም ነው የምትወድህ። ቤተክርስቲያን እንደዚህ ትምህርቷ ንጹሕ ነው አንተ ለቤተክርስቲያን ልብህን ካቀና ብሎ በጣም ያበረታታ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነው እና አንዳንድ ጊዜ ፈተናዎች ይመጣሉ ስትሰራ ነው ፈተናዎች የሚወጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል ማቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። መላ ኦርቶዶክሳውያን በቀደም ለታ ለተከበለው ለተከበረው ለቅዱስ ሚካኤል ክብረ በዓል እንኳን አደረሳችሁ ያልኩት ብዙዎች ስህተት ነው እንዴት እንዲትላለ ብለ ገስጸውኛል ደግሜ ላለው ኦርቶዶክሳውያን እንኳን አደረሳችሁ ለቅዱስ ሚካኤል ለቅዱስ ገብርኤልም ያድርሳችሁ ለድንግል ማርያም ረተቀን የሚያድርሳችሁ ከልቤ ነው ማወራ ኦርቶዶክስ ቤተ ክርስቲያን በቀን ሆነዋና በስርዓቷ በቀረጸችው ቀን ነው ታህሳስ 29 ገና ነው ብለ እንኳን አደረሰም ትባባለ ኦርቶዶክስ ቤተ ክርስቲያን ሚያዝያ ሰባት ፋሲካን ካረገች ሚያዝያ ሰባት እንኳን አደረሰ ትባባላለ በቀንና በአቀጣጠሯ ደግሞ በአስራ ሁለት ነው ካለች በአስራ ሁለት አብረ ነው ቀን እየቀየርክ እንኳን አደረሳችሁ የምትባባሉ። አብረ አሁን መጠግን እዚህ ጋር የሚካኤል እንዴት ትላለ? አደለም እኮ እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁን ከምልህ በላይ የየሁላችሁ ገብቼ ነው የምከታተለው። ግን ምን አለ መስለኝ አውቅ ያለው ገብቶኛል። ምን አይነት ውስጥ እንዳለው ይተረድቻለሁ። ስህተት ላይ እንደ ቆንቁም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸል። ልደትን አውቀዋለሁ። ምናልባት እሷ ላያውቀኝ ይችላል። ተገናኝተን እናውቃለን አዲስ አበባ አደለውም፣ ናዝሬት በጣም ጥሩ። ደስ ይለናልኛ ምንፈልገው ይህንን ነው ነው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገውና፣ በርቺ ፎሎ አድርጊ፣ እዚህ ያሉ መምህራንን እንደተም ፎሎ አድርጊ። እሱ ይመልስልሻል። እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቅን ትችላለሽ።

አንተን ክርስትና ሁላችሁንም እከታተላለሁ ባይዘወይና ብዙ ነገሮችን እንዳቅ ረድታችኛል። ስሙን መጥቀስ ማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳ ህልደት ያው አስታውሳ እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጡ አሉ። በዚህነት ውስጥ ለነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። ከዛ ከዛ አንጻር ያው ጻልዱ